አዲስ አበባ ከተማ እየተላበሰች በምትገኘው አዲስ ገጽታ የቱሪስቶች መዳረሻ እየሆነች መጥታለች። የመዲናዋ ነዋሪዎች እንዲሁም ጎብኚዎች የምግብና መጠጥ አገልግሎት ሲያገኙ በጥራቱ የሚተማመኑበት እንዲሆን እንደ ስጋ አቅርቦት ያሉ የእንስሳት ተዋጽኦዎች ተገቢው ቁጥጥር ይደረግባቸዋል። ህገ ወጥ እርድን በመከላከል ረገድ የሚታዩ ክፍተቶችን ሙሉ ለሙሉ ለመቅረፍ እየተሰራ ነው። ዘጠናስድስት ህዝባር ሁለት ሺ አዋጅ አለ። ከዚህ ከህገ ወጥ እንስሳት እርድና ስጋ ዝውድ ጋር በተገናኘ እዛ ላይ ለኮሚሽኑ የተሰጠው ተግባር ና ካቢኔቶች አሉ። የሚመለከታቸው ባለድርሻ አካላትን በማስተባበር በበላይነት ስራውን የመምራትና የመቆጣጠር ስራውን የሚሰራው አርሶአደርና ከተማ ግብርና ልማት ኮሚሽን ነው። ይሄን ስናደርግ እንግዲህ ማዕከል ላይ ባሉን ባለሙያዎችም ጭምር እንዲሁም ክፍለ ከተማ ላይ ባለን መዋቅራችንም ጭምር በመደበኛም በግብረ ኃይልም የቁጥር ስራዎችን እንሰራለን ማለት ነው። ከቅድመ እርድ ምርመራ እስከ ስርጭት ድረስ ያለውን ደህንነትና ጥራትን በመቆጣጠር በዋነኝነት ስራ እንሰራለን። እንዳርሶ አደርና ከተማ ግብርና ልማት ኮሚሽን ህገወጥ የእንስሳ ዝውውርና ህገወጥ እርድን ለመከላከል እየተሰሩ ባሉ ስራዎች ለውጦች እየተመዘገቡ ነው የሚለው የከተማ አስተዳደሩ የደንብ ማስከበር ባለስልጣን፣ ይህም ከማህበረሰቡ ጋር በጋራ የሚተገበር መሆኑን ያስረዳል። በህገወጥ መንገድ ታርዶ የቀረበውን ተቀባይ አያውቀውም። ህገወጥ ነው። ታክሞ የመጣ ነው አያውቀውም። ያው በልኳንዳ ቤት የሚከናወን ክንውን ነው። ነገር ግን የእኛ ክትትልና ቁጥጥር እየጠነከረ ውይይቶችን እያደረግን የጋራ አስተሳሰብና ግንዛቤ እያደረግን በበለጠ ደግሞ ወደዚህ ወደ ህጋዊ መስመር እየገባ የሚሄድበትን መንገድ አጠናክረን ወደፊት እንቀጥላለን። የአዲስ አበባ ቄራዎች ድርጅት አብዛኞቹ መኪኖች፣ ትላልቅ መኪኖች ናቸው። እነዚህ መኪኖች ደግሞ በከተማ ውስጥ የሚንቀሳቀሱበት ሰዓት የተወሰነ ነው እና ሁልጊዜ መንቀሳቀስ አይችሉም። በከተማችን ውስጥ ያሉ ዶልፊን መኪኖች ለዚህ ለስጋ አመቺ በሆነ መንገድ አስተካክለው ማለት ነው። በአርሶ አደርና ከተማ ግብርና ኮሚሽን ተረጋግጦ እነዚህ መኪኖች ስጋ ለማመላለስ ብቁ ናቸው የሚል መስፈርቱን ካማሉ በኋላ ተደራጅተው ወደኛ ጋር እንዲመጡ አድርገናል። ጤንነቱ ያልተረጋገጠ ህገ ወጥ እርድና የእንስሳት ዝውውር የሚያስከትለው ማህበራዊና ኢኮኖሚያዊ ቀውስ ቀላል ባለመሆኑ ችግሩን ለመቅረፍ ግብረ ኃይል ተቋቁሞ እየተሰራ መሆኑን ሰምተናል። ይሁን እንጂ ይህ ብቻውን በቂ አይደለም፣ ይላል የአርሶ አደርና ከተማ ግብርና ኮሚሽን። ግብረ ኃይል አቋቁምን የቁጥጥር ስራ ለመስራት ወርደው ነበረ በዚህ አግባብ ወደ ሀምሳ ሁለት የሚሆኑ የስጋ መሸጫ ተቋማት ከዚህ ህገ ወጥ እንስሳትና ስጋ ዝውውር ጋር በተያያዘ ወይም ደግሞ የያዙት ስጋ በቄራ ስለ መመርመሩ መረጃ ባለማቅረባቸው እርምጃ እንዲወሰድባቸው የተደረገበት ከዚህም ከ1700 ኪሎ ግራም በላይ ስጋ ተወርሶ በቄራዎች ድርጅቶች አማካኝነት እንዲወገድ የማድረግ ስራ ተሰርቷል የኮራ መሶብ አንድ ማዕከል አገልግሎት በአፋር ክልል